ሰላም፣ ሰላም ውድ ቤተሰቦቻችን እንደት አላችሁ? ሰላም አላችሁ? ሁሉ ሰላም፣ ሁሉ መልካም። ከኔ ጋር ይመስገን፣ ሁሉ ሰላም ነው። ውብዬና ናሂም ታረቁ፣ ታረቁ። እንደ ሰርግ ነው። በቃ እንደ ሰርግ ነው። ሰርግ ነው፣ ሰርግ ነው። እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። የምሬ ነው የምላችሁ ለምን ብትሉት፣ ሰው ትዳር ማለት ቀላል ነገር አይደለም። በጣም ከባድ ነው። ትዳር ውስጥ የሆነ ነገር ስከት በጣም ይከብዳል። በዛ ላይ ደግሞ ነፍስ ጡር ናት። ገና ደግሞ ገና ትንሽ ልጅ ይዛለች። በዛ ላይ ደግሞ ነፍስ ጡር ናት። በጣም ከባድ ነው። በጣም ከባድ ነው። የምሬው ነው የምላችሁ። ቪዲዮ ሰርቻለሁ። በጣም ደስ ብሎኛል ነው ትንሽ ስሜታ ይሆናል። በመጀመሪያ እንኳን ደስ አደረግህ። የእውነት በጣም ብዙ ነገር አሳልፈናል። የእውነት አብሬ ነበር። ከሁላችሁም በላይ ደስ ብሎኛል ብዬ አስባለሁ። ምክንያቱም በጣም እግዚአብሔር ይመስገን። ኦልሬዲ ደረጃ እየወጡ ነው። እንግዲህ ሴቶች አበባ ይወዳሉ ከምለው በላይ በጣም በጣም ደስ ደስ ደስ ደስ እንኳን ታረቁ። የምሬ ነው የምላችሁ። ለኔ ራሱ በጣም ደስ ብሎኛል ማለት ነው። የምሬ ነው የምላችሁ። ምክንያቱም ትዳር ማለት ቀላል ነገር አይደለም። ትዳር ውስጥ በዚህ አይነት ነገሮች ሲከሰት በጣም ከባድ ነው። የምር በጣም ደስ የሚል ነገር ነው። እና እንኳን እንኳን ደስ አላችሁ እላችሁ አለ ውድ ቤተሰቦቼ። እና በጣም ደስ የሚል ደስ የሚል ነገር ነው የምር። እና ውድ ቤተሰቦቼ እንግዲህ ይነሱ ፕሮግራም ይሄ መስል ማለት ነው ማለቴ እሷ እየመጣች ናት ማለት ነው። እየመጣች ናት በስልክን ታድርጎነ እና እንግዲህ ውድ ቤተሰቦቼ እንደምታዩት ይሄው በስንት መከራ ነው እሺ ያለች፣ በስንት መከራ ማለት ነው። በጣም በጣም ደስ ይላል፣ ደስ የምን ነገር ነው። በጣም ደስ ይላል። እንኳን ታረቁ፣ እንኳን ታረቁ። እኔ እንደምያዘዙ ነኝ። ልጅ የኔ ያባት ልጁ ነው ማለት ነው

መጥፎ ነው ማለት እኔ ገና ልዩ እንደገና በጣም በጣም ለ በጣም ጎበዝ ጀግና ሴት ናት ይህን

ሁላችን መንገድ እያየን ነው። እና ይቅር ሁሉ በላይ ነው። በጣም ደስ ይላል። ደስ የሚል ነገር ነው። ልብስ ተገዝቶላት፣ ደስ ይላል። ደስ የሚል ነገር ነው። እና ውድ ቤተሰቦቼ እንግዲህ ውብዬና ነሀም በእንደዚህ መልኩ ስለታረቁ በጣም ደስ ብሎኛል። ደስታ አልቻልኩም። እና ውድ ቤተሰቦቼ ልዛ እንኳን ደስ አለ፣ እንኳን ደስ አላችሁ ለማለት ነው ቪዲዮ የሰራሁት ማለት ነው፣ ውድ ቤተሰቦቼ እነዚህ ልጆች ውስጥ ወይም እነዚህ ከዚህ ትዳር ውስጥም ትምህርት እንወስዳለን ብዬ አስባለሁ። ለምን ብትሉት እንዴት ነው እዚህ ውስጥ ትምህርት የምንወስደው ብላችሁ ብጠይቁኝ፣ ይቅርታ ከሁሉ በላይ ስለሆነ ይቅርታ መልሶ ሰውን እንትን አድርጎ ይቅርታ መጠየቁ በጣም ደስ የምል ነገር ነው። ይቅርታ ከሁሉ በላይ ስለሆነ እንግዲህ እዚህ ውስጥ እንግዲህ ትምህርት ወስደናል ብዬ አስባለሁ። ይቅርታ ከሁሉ እከሰሻለሁ፣ አጠፍቻለሁ፣ እከሰሻለሁ ብሎ ይቅርታ መጠየቁ ሰውን እንትን አድርጎ መጠየቁ በጣም ደስ ይላል እና ውድ ቤተሰቦቼ እንግዲህ አይታችኋል ባለፈውለት እናትየውም አንተ ትክክል አይደለክም፣ ትክክል ይሄ አንተ የሰራከው ስራ ትክክል ስራ አይደለም ብላ እናት የሱ እናትየውም የሱ እናትየውም በጣም እንትን አድርጋለች። እህትየውም እኔ አጠፍቼዋለሁ ይቅርታ ብላ ሁሉም እንትን አድርጓሉና እና ውብዬም ደግሞ እንግዲህ ትዳራቸው እንግዲህ ውስጥ መልሶ ስልጣን እንዳይገባ ወይም የማይሆን ነገር እንዳይከሰት የተዳራቸው እግዚአብሔር እንግዲህ ይሸፍናቸው። ውብዬ እኔ በጣም ደስ ትለኛለች። እንዴት ብላችሁ ብትጠይቁኝ ስታወራ በቃ ሰው አክባሪ ደስ የምትል ሰው ናት። እና በጣም ደስ ይላሉ። እና ውድ ቤተሰቦቼ እንግዲህ ደስታ እነሱ ስታርቁ ደስ ስላለኝ ቪዲዮ ሰራሁት ማለት ነው። ውድ ቤተሰቦች እንግዲህ የዛሬ ቪዲዮዬ እንግዲህ ይሄ ይመስላል። ውብዬ ከባለቤቷ ጋር ተመልሳለች፣ ታረቀች ለማለት ደስ ስላለኛ ደስ ብላችሁ ለማለት ነው ቪዲዮ እየሰራሁት ማለት ነው ቤተሰቦቼ ሰላም ይብዛላችሁ። በቀጣይ ቪዲዮ እንገናኛለን። ከም በኋላ እንደዚ እንድዚ እንትን ነገር አናይም አናይም በቃ አንሰማም። ያ ማለት የሆነ በቃ አይታቸዋለሁ ባለሁለት እንዴት እንደሆነ እንዴ ብሬ ባልቶል እንዴ እንደዚ ሆኗል እንዴ እንደዚ ሆኗል የምል ከም በኋላ አንሰማም ማለት ነው በአጭሩና ትዳራቸውን እግዚአብሔር ይጠብቅ። ለነሱም ሰላምና ጤና ፈጣሪ ይስጣቸው። እንግዲህ እሷም ቅድምም ብያለ በጣም ስታወራ ቴቲና በጣም ደስ የምትል ልጅ ናትና፣ እንግዲህ ይህ ይመስላል። እንኳን ታረቁ! እልልል ብያለው፣ እልል ብያለው፣ እንኳን ታረቁ! እንግዲህ ይሄ መሰለኝ የእነሱ ፕሮግራም። ሙሉ በሙሉ አይቼዋለሁ። አይታችዋለሁ ያስባለሁ። እናንተም እንግዲህ ውድ ቤተሰቦቼ ሰላም እየብዛላችሁ። በጣም ነው የምወዳችሁ፣ በጣም አመሰግናችኋለሁ። በቀጣይ ሚዶ እንገናኛለን። ላይክ አትርሱት፣ ላይክ አትርሱት እላችኋለሁ። ውድ ቤተሰቦቻችን ሰላም እየብዛላችሁ። መልካም ጊዜ መልካም ቆይታ ይሁንላችሁ፣ እመኛለሁ። ቻው ቻው፣ ደህና ሰንብቱ።